አሰብ ላይ ያለሁት አቋም አሁንም እንደዛው ነው፣ አልተቀየረም። አሰብ ላይ አይደለም፣ አሰብ ላይ የነበረኝ አቋም አሁን ያነሳሁት አይደለም። ሴንትራል ኮማንድ እያለሁም ያነሳሁት ጉዳይ ነው። ስለዚህ ኢትዮጵያ የቀይ ባሕር ኃይል የምትሆንበት ሁኔታ ፕሬፈራብሊ፣ በሰላማዊ መንገድ፣ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። በአሁኑ ወቅት ከኤርትራ የሚያሰጋ ወረራ ሊኖር ይችላል ብለው ያስባሉ ጀነራል ጻድቃን? ከሆነስ ምን አይነት ጥንቃቄ ነው መደረግ ያለበት? የኤርትራ ሕዝብ የሚበልጠው የሰራዊት አካልም ወደ ሁለተኛ ጦርነት መግባት አይፈልግም። ማወቅ ይቻላል የኤርትራን ቆይ ከሁሉ በላይ ደግሞ እኔ ስለምመላለስ የማገኛቸው መረጃዎች የማገኛቸው ኢንፎርሜሽኖች አሉ። ከሁሉ በላይ ከህዝቡ በኩል ከትግራይ ጋር እንደገና መልሶ መዋጋት አይፈልግም። ይሄ የህዝብ አስተያየት ሰራዊቱንም ኢንፍሉዌንስ ያደርጋል። አንዱ መታወቅ ያለበት ነገር በሰራዊትና በህዝብ መካከል ያለው ግንኙነት በማንም ሀገር፣ ኤርትራ ብቻ አይደለም፣ በማንም ሀገር በጣም ጠንካራ ነው። የህዝብ ስሜት ነው የሰራዊቱን ስሜት ይዘር እንዲጀግን ወይ እንዲዳከም የሚያደርገው። በሌላ በኩል ግን ኢሳያስ እና ከእሱ ጋር ያሉት ጥቂት የህግደፍ አባላት ፍላጎት የላቸውም ማለት አይደለም። እስካሁን ድረስም ፍላጎት ነበራቸው፣ የገታቸው ነገር ሌላ ይኖራል እንጂ ከእነሱ ፍላጎት በማነስ የመጣ ነገር አይደለም። ያን ፍላጎታቸውን ለማስተግበር ምናልባት የተወሰኑ ኃይሎች አሰባስበው ሊሞክሩ ይችላሉ። እንደዚህ ከፋፍዬ ነው የማየው። የኤርትራ ህዝብና ሰፊው የሰራዊት አካል ጦርነት አይፈልግም። በተለይ ደግሞ ከትግራይ ህዝብ ጋር መጠላት አይፈልግም። ሁለተኛ ጦርነት አይፈልግም፣ ከትግራይ ህዝብ ጋር መጠላት አይፈልግም። ኢሳያስ እና ከሱ ጋር ያሉት ጥቂት ሰዎች ቄማቸውን ለማወቅ ያኔ ቢሆን እኮ ህዝቡ ፈልጎ አይደለም። ጀነራል፣ ያኔ ህዝቡ ፈልጎ አይደለም፣ ግን ፖለቲካው እየተለየ ነው የነበረው። ያኔ የነበረው ፖለቲካ የተለየ ነው። ያኔ በኢትዮጵያ ውስጥ መዳከም አለ ተብሎ ታሰበ። ኤርትራ ብቻ አይደለም በኢትዮጵያ ውስጥ መዳከም አለ የሚል የኢሳያስ ግምገማ ነበር። አሁንም ተመሳሳይ ግምገማ ነው ያላችሁ በህዝቡ በኩል አምኖሽው ተማሳሳይ ግምገማ ያላቸው መሆኑን በጣም እጠራጠራለሁ። ግን በህዝቡ በኩል ደግሞ ይህን ያገኙትን ፍሬሽ ኢንዲፐንደንስ እንደገና መልሰው ጉያቸው ውስጥ ለማስገባት እኛን ሊወሩን ነው የመጡት የሚለው ፕሮፓጋንዳ ተሰሚነት ነበረው። የአሸናፊነት መንፈሱና እኛ የፈለገነው እናደርጋለን የሚለው መንፈሱ ሰራዊቱም ላይ ህዝቡም ላይ በጣም ከፍተኛ እንትን ነበር ይሄ መንግስት የሚያወጣውን ኢሳያስ የሚያወጣውን ፖሊሲ ህዝቡ ተቀባይነት እንዲያገኝና ወደ ሌላ ውጊያ እንዲገባ በጣም አዘጋጅቶት ነበር። በጣም ብዙ አስራ አምስት ስንት ዙር እንደሆነ አላውቅም። ወደ ሰባት አንድ መቶ ሀምሳ ሺህ ወታደር ብቻ በተለያየ ዙር ብሔራዊ ወታደርና ሰባተኛ ዙር ይመስለኛል እንደዚህ አሰልጥኖ እነዛ የሰለጠኑትን በሙሉ ከአንደኛ ዙር ጀምሮ እስከ ሰባተኛ ዙር የነበሩትን በሙሉ አምጥቶ ብሽግ ውስጥ አስገብቶ እኛ 54 ወታደር እያለን እሱ 15 ወታደር ነበረው። ባላን ፎርስ እና የነበረው ፖለቲካል ኢንቫይሮንመንት በእነሱ ፌቨር እንዳለ አድርገው ያስቡ ነበር። ህዝቡም ይህንን ይቀበል ነበር። የነ ኢሳያስ ፓትሪቲክ ትን የኤርትራ ነጻነት ለማምጣት ያደረጉትን ትግልና የከፈሉትን መስዋዕትነት ህዝቡ ላይ ትልቅ ተቀባይነት ነበረው። እንዳሁን አይደለም ያለው አሁን የተለየ ሁኔታ ነው ያለው። አንደኛ ይሄ ነው። ሁለተኛ አሁንም ተዳክመዋል ብሎ የሚያስቡ ከሆነ በብሔር የተከፋፈለ ፌዴራል መንግስቱን ማቅም የሌለው ክልሎችም በግል ጉዳያቸው ላይ የተጠመዱበት ወቅት ነው ነው አንድ ለነሱ እንዲቆሙና እንዲያስቡ የሚያደርጋቸው ትልቁ ፋክተር ትግራይ ውስጥ ያለው ሁኔታ ነው። ትግራይ ውስጥ ያለው አንደኛ ከማንም የኢትዮጵያ አካባቢ ሆሞጂኒየስ እንደሆነ ያውቃሉ። ይህን ደግሞ አይተውታል በተግባር ሁለተኛ ከማንም አካባቢ በላይ ህዝቡ ቲፒኤልኤፍ አይደለም ቲፒኤልኤፍ እዚህ ውስጥ የለም ማለት ሳይሆን ከቲፒኤልኤፍ በላይ ህዝቡ ነገሮችን ፖለቲካል በሆነ መንገድ የሚከታተል የሚያይ ህብረተሰብ እንደሆነ ያውቃሉ አይተውታል ይ ሶስተኛ በጣም ዲፕ የሆነ በጣም ጥልቀት ያለው ወታደራዊ ትራዲሽን እና ወታደራዊ አቅም አለ ከደርግ ጋር ከሻቢያ ጋር የተደረገውን ውጊያ ወሰድን እንደሆነ ሁሉም አዛዦች በህይወት አሉ ከኔ ጀምሮ። በጣም ግን ከዛ በላይ የቆየ ጥልቀት ያለው ወታደራዊ ትራዲሽን አለ። ስልሳ ሺህ ወጣት ከፍሎ ነፃነት ማግኘት የሚችል ያን ያክል ሬዚለንስ ያለው ህብረተሰብ እንደሆነ ያውቃሉ። በፖፑሌሽን አንጻር ሲታይ አይገናኝም። ትግራይ ብቻ ይበቃል ከነሱ የሚመጣውን ወረራ ለመመከት እነሱ እኮ ትግራይ ብቻ ይበቃል ሀገር ሆኖ ነው የሚዋጉት ትግራይ ብቻውን ማለት ጀት ኖሯቸው ትላልቅ መንግስታት የሚታጠቋቸውን ትጥቆች ኖሯቸው ዘጠና ዓመት እምረት ያልታጠቁት አሁን የተሻለ ትጥቅ ኖሮ ዘተ ነው ያው ማለት ክፉን ያረቅልን እንጂ ንጽጽሩ ተገቢ ነው ወይ ኢትዮጵያውያንስ እዚህ ላይ ምን አይኖራቸውም ማለት ነው ኢትዮጵያውያን ምን አላቸው አውቃለሁ አሁን ያለው ማዕከላዊ መንግስት እንደሚያስበው ምናምን የሚለው ነገር ያው የሚነሳው ኮንትሮቨርሲ እንዳለ ሆኖ ግን ሌላው የኢትዮጵያ ሕዝብ ትግራይ እየተጠቃ ዝም ብሎ ያያል ብዬ አላስብም ነኝ ትግራይ እየተጠቃ ዝም ብሎ የሚያይ ማዕከላዊ መንግስት የኢትዮጵያ ሕዝብ ተሸክሞት ይሄዳል ብዬ አላስብም። እነዚህ ፋክተሮች አሉ፣ ግን ለኤርትራውያን ለካልኩሌሽናቸው ትግራይ ውስጥ ያለው ሞቢላይዜሽን ብቻ ቀላል አይደለም ለማለት ነው። እሺ፣ ለሁሉም አቶ ኢሳያስ በኢትዮጵያ ውስጥ ጉዳይ ይህን ያክል ሲናገሩ አስተያየት ሲሰጡ በእርስዎ ቋንቋ ሲፈተፍቱ፣ ያ አገሬ ወንዜ ተራራዋ ወደቧ ወዘተ ይል የነበረው ኢትዮጵያ ሊቅ የትገባ ብለው ጠይቆ ያውቁ? እርስዎ ጠይቃለሁ። ይገርመኛል። ጠይቃለሁ። ይገርመኛል። ግን አሁን የደረስንበት የፖለቲካ ሁኔታ ይሄ ነው። ይስሙላ አሁን የደረስንበት የፖለቲካ ሁኔታ ማሳያ ነው። ግን ደግሞ ቮይስስ አሉ የሰማኋቸው ቮይስስ አሉ በዚህ ጉዳይ ላይ ያገባችሁም የሚሉ ስም መጥራት ላይ ያስፈልግ ይችል ይሆናል። እና አቶ ልደቱ ለምሳሌ የኢትዮጵያ ጉዳይ የትግራይ ምናምን ጉዳይ እኛ ጉዳይ ነው ብሎ በዚህ ብሎ ፓብሊክ ሊወጥቷል። አይ ቲንክ አቶ ጆ አቶ ጆሃርም እንደዛ ብሎ አልመሰለኝም። እነዚህ እኔ ያልሰማኋቸው እንደዚህ ያሉ ሰዎችም ሊኖሩ ይችላሉ። ፕሬዚዳንት ኢሳያስ አግዙንና ወያኔን አጥፉልን ተብሎም ሰልፍ ተወጥቷል ጎንደር። የምራቸውን አደለም። ምክንያቱም ጎንደር ያለውን ህዝብ ያለውን የኢትዮጵያዊነት መንፈስ ሳውቅ እዛ ያለውን የፖፑሌሽን ኮምቢኔሽን ሳውቅ ይሄ ኢሳያስ አግዘንና ትግራይ እናጥፋ የሚለው ሰልፍ የምር አደለም። ከሆነ ሰፈር ተጽፋ ወጣች መፈክር ልትሆን ትችላለች። አሰብ ላይ ያሉት አቋም አሁንም እንደዛው ነው፣ አልተቀየረም። አሰብ ላይ አይደለም አሰብ ላይ የነበረኝ አቋም አሁን ያነሳሁት አይደለም። ሴንትራል ኮማንድ እያለሁም ያነሳሁት ጉዳይ ነው። አሰብ የኢትዮጵያ መሆን አለበት። ይሄ ጦርነት እየተካሄደ በነበረበት ወቅት ትንሽ ያልጨረስኩት የኢንተርናሽናል ጥናት አጠና ነበር። አንድ ስድስት ኮርስ ሰባት ኮርስ ወስጄ ነበር ማስተርስ ለማግኘት። እዛ ላይ አንድ ያየሁት የነበረው ኢንተርናሽናል ኤንቫይሮንመንት አለው የሚል አክሰስ ወደ ባህር በሚመለከት የሚያነሳው ነገር ነበር። ይሄ አንጎላችን ውስጥ እኔ አንጎል ውስጥ የተመላለሰ ባለበት ወቅት ኤርትራ ወረረ። ቀደም ብሎ የነበረው ከጣሊያን ካምፓኒ ጋር የነበረው የሊዝ ስምምነት የአሰብን በሚመለከት ከኢትዮጵያ ጋር የተደረገ ስምምነት ነው፣ ሪቫይዝ ለማድረግ የሚያስችል ነው። እና ይህን እነሱ ራሳቸው የጀመሩትን ጦርነት መነሻ አድርገን ጠቅላላ አረንጅመንቱን ሪቫይዝ የምናደርግበት ኦፖርቹኒቲ ስለሰጠን ይህንን ኦፖርቹኒቲ እንጠቀምበት የሚል አመለካከት ነበረኝ። ስለዚህ ኢትዮጵያ የቀይ ባሕር ኃይል የምትሆንበት ሁኔታ ፕሬፈራብሊ በሰላማዊ መንገድ፣ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። ህውሓት እንዲወድቅ አልፈልግም፣ በተለይ አሁን ህውሓት እንዲወድቅ አልፈልግም። ምክንያቱም ችግር ውስጥ ነው ያለ ነው። የትግራይ ህዝብ ችግር ውስጥ ነው ያለው። ምንድን ነው በኦሮሚያ አንዳንድ የኦሮሞ ጓዶች የነገሩኝ ምስል ምሳሌ አለ ወንዝ እየተሻገርክ ፈረስ አይቀየርም ይላሉ። እንግሊዞች አባባል ነው። እንግሊዝኛውን አልሰማሁትም። ከኦሮሞዎች ነው የሰማት እና አሁን የትግራይ ህዝብ ወንዝ ነው የተሻገረ ያለው ፈረስ መቀየር አይችልም። ፈረሱን ማሻሻል ነው የሚችለው። ለማንኛውም የአንድ መሰረታዊ ነገር በዚህ ሁሉ ክርክር መሀል የአማራና የትግራይ ህዝብ ጉዳይ ነው። በደጋግሜ በተለያዩ ቦታዎች ጠቅሸዋለሁ። የአማራና የትግራይ ህዝብ በኢትዮጵያ ውስጥ በጣም ለጦርነት አንዳሙስ የቀረው ተደርጎ ነው የሚነገረው፣ ኢቭን ከመንግስትም ጭምር በመንግስት መገናኛ ብዙኃን ትግራይ ልትገነጠል ነው ተብሎ አንድም የትግራይ ክልላዊ መንግስት ሰዎች ሲናገሩ ሰምቼ አላውቅም። ግን የመሀል ሀገሩ ሚዲያ ቅድም እንዳሉት በመግፋት በሚመስል ሁኔታ ትግራይ ልትገነጠል ነው እያለ ዶክመንተሪ ይሰራል። በአማራና በትግራይ ህዝብ መሀል ያለው እንደዚህ አንድ ሐሙስ ቀረው የሚባለው ጦርነትን በየጊዜው ይቀሳቀሳል። ግን ሁለቱ ህዝብ በዚህ ቅስቀሳ ሁሉ መሀል አሁንም አብሮ እየኖረ ነው። በጣም አስገራሚው ነገር በሁለቱ ህዝቦች መሃል ምንም አይነት የፌዴራል መንግስት ሰራዊት የለም። በሌሎች ክልሎች ለምሳሌ በአፋርና በአማራና በቤኒሻንጉል በኦሮሚያና በጋምቤላ በሶማሌና በኦሮሚያ መሀል የፌዴራል መንግስቱ ያሰማራቸው ጸጥታ አስከባሪዎች አሉ ብዙ ጦርነት የሚጎሰምለት በዚህ ሁለት ህዝብ መሀል ግን የለም። ይሄ የሚያሳየው የሁለቱን ህዝቦች ነባር አንድነት ነው። ግን አሁንም በፖለቲከኞቹ መሀል ያለው አለመግባባት የበለጠ ስር እየሰደደ እንዳይመጣ፣ ወደ ህዝቡ እንዳይወርድ ምንድን ነው መደረግ ያለበት? ሳይቃጠል በቅጠል አይሻልም ወይ? በተለይ እንደናንተ አይነት ሰው እዚህ ላይ ስራ አይጠበቅበትም ወይ? እንግዲህ እንዳልከው ይሄ ህዝብ ለህዝብ ግንኙነት ይለይ እንድል የሚያሰኘኝ አንዱ ምክንያትም ይሄ ነው። የአማራ ልሂቃንና፣ ሁሉም አይደሉም፣ የትግራይ ልሂቃን እዛም ሁሉም አይደሉም፣ እነሱ በፈጠሩት ጽንፈኝነት ህዝቡን ወዳልተፈለገ አቅጣጫ የመውሰድ ጉዳይ እንዲቆም መሰራት አለበት። ይሄ የሚሰራው እንደኛ የመሰልን ሰዎች ኢንቮልቭ እናደረግ እንችላለን፣ ግን ከኛ በላይ ደግሞ አሁን ለምሳሌ የተጀመረ የአማራና የትግራይ ምሁራን ሁለት ቀን ያደረጉት ስብሰባ አለ። እንደዛ አይነት እንትኖች እንዲቀጥሉ ፈልጋለሁ። እኔ የሃይማኖት መሪዎች የሚያደርጉት ግንኙነት አለ፣ እሱ እንዲቀጥል ፈልጋለሁ። ምክንያቱም ኦርቶዶክስ ክርስቲያን ሰንተሩ ትግራይና አማራ ነው። የሶስት ሺህ ዓመት ምናምን የሚባለ እንደዚህ ጎንደር ጎጃም እና የቆየ ትራዲሽን ባህል ምናምን ያለ አንድ ነገር ልንገርህ፣ ዘመቻ ሰላም በትግለን ጨርሰን ወደ መሀል ሀገር ስንገባ፣ ወደ ወሎ ምናምን ስንገባ እና መንዝ ስንገባ የትግራይ ታጋዮች ያስተዋሉት አንዱ ትልቁ ነገር መንዝና መርሃ ቤቴ አካባቢ የነበሩት ገበሬዎች እና አክሱምና አዱ ያሉት ገበሬዎች አንዱ አማርኛ አንዱ ትግርኛ መናገራቸው ካልሆነ በስተቀር አስተሳሰባቸው፣ እምነታቸው፣ አኗኗሯቸው አንድ አይነት ነው የነበረው። በጣም በጣም ይገርመን ነበር። አሁን አይደለም እነግርህ፣ ያኔ ያየነው ነገር ነው ምነግርህ። እና ያኔ አክል ደብስ ያለው ግንኙነት ነው ያለው። ብዙ ነገር ማንሳት ይቻላል፣ ወደኋላ ሄዶ የሀገር ትልቅ ፈተና ውስጥ በከባበት ወቅት በጋራ ሆኖ የሰሩትን ስራ እኔም አውቃቸው እንትን አሉ እና ይሄ ህዝብ ለህዝብ የሚባለው ግንኙነት በጣም እየሰፋ እየጎላ መጥቶ ፖለቲከኞችን አደብ ግዙ ማለት መቻል አለበት ብዬ አምናለሁ። የተጀመረ ነገር አለ፣ በቂ አይደለም፣ መስፋት አለበት። ያ እንትን ያደርገዋል ብዬ አስባለሁ፣ ያስተካክለዋል ብዬ አስባለሁ እና አስፈላጊ ነው ብዬ አምናለሁ። ሌተናንት ጀነራል ጻድቃን ገብረትንሳይ በጣም አመሰግናለሁ። ይህንን ጊዜ ከዚህ ፕሮግራም ጋር ቆይታ ስላደረጉ በድጋሚ ለአድዋ በዓል እንኳን አደረሰዎት። በጣም አመሰግናለሁ። ታንኪዩ። መጨረሻ ላይ አንድ ማለት የምፈልገው ነገር ምንድን ነው፣ አገራችን በአንድ በጣም ፈታኝ በሆነ ወቅት እያለፈች ያለች ነው የሚመስለኝ እና በተለይ ስልጣን የያዙ ኃይሎች ትግራይም ያሉ እዚህ መሀል ሀገርም ያሉ አማራ ክልልም ያሉ ኦሮሚያም ያሉ የትም ቦታ ያሉ በሲሪየስ የሆነ ዲያሎግ የማድረግ አስፈላጊነት ላይ አምነው እዛ ላይ ቁጭ ብሎ ቢደራደሩ ቢነጋገሩና ይህን ሽግግር እንዴት ብለን ነው የምናልፈው ብለው ቢስማሙ ለሀገራችን በጣም ይጠቅማል የሚል አመለካከት አለኝ። ችግሮቻችን ቀውስ መፍትሄ ማለት። የተከበራችሁ ተመልካቾች፣ የዛሬው ኢትዮ ፎረም በዚሁ ተጠናቋል። ከሌትናንት ጀኔራል ጻድቃን ገብረትንሳይ ጋር ያደረግነው ቆይታም በዚሁ አበቃ።

መሪዎቹን አውቃቸዋለሁ። ጥሩ ወታደሮች ናቸው፣ ኤታማጆርሹም ጨምሮ ኤታማጆርሹም የሆኑት በመሀከላቸው ትንሽ ሊኖር ይችል ይሆናል። ግን ከሌሎች ሀገሮች ጋር በማነፃፀር ሲታይ በጣም ሰፊ ልምድ ያላቸው ጥሩ አዛዦች ናቸው። እና አሁን ያለው ሪፎርም ማቀው ነገር የለኝም፣ እሰማለሁ እንደ ማንኛውም ሰው። ግን በእኔ አመለካከት ሪፎርም ላይ ሁለት ፋንዳሜንታል ነገሮች አሉ። አንደኛው ሶሻል ፖለቲካል ሶሻል የሚባለው ካራክተር የሪፎርሙ ነው። ሁለተኛው ደግሞ ሚሊተሪ ፕሮፌሽናል የሚባለው ካራክተር የሪፎርሙ ነው። ሁለቱም አስፈላጊዎች ናቸው። ወታደሩና ማህበራዊ ፖለቲካዊ፣ ሁለቱም አስፈላጊዎች ናቸው። ሁለቱም ተያይዘ ነው የሚፈለገውን ውጤት የሚያመጡት። ከሁለቱ ግን ወሳኙ ፖለቲካል ሶሻል ኦብጀክቲቭ ነው ካራክተሩን ሼፕ የሚያደርገው ጀግንነቱን የሚያወጣው ከህዝብ ጋር ያለውን ግንኙነት የሚያስተካክለው። እንግዲህ ወታደራዊ ስራ የፖለቲካዊ ስራ በሌላ መንገድ መቀጥ ተቀጥያ ነው። ክሎት ስዊዝ የሚባለው ሳይንቲስት እንደጻፈው እስካሁን ድረስ እሱን የሚያፈርስ እሱን የሚለውጥ ነገር አልተገኘም። ስለዚህ ፖለቲካው እና ወታደራዊ ስራው በጣም የተያያዙ ናቸው። ወታደሩ የፖለቲካዊ አላማውን ማስፈጸሚያ ነው፣ በወታደራዊ መንገድ ማስፈጸሚያ ነው። ይህንን ለማስፈጸሚያ የሚያስችል ካራክተር እንዲኖረው የፖለቲካል ሶሻል ግንባታው ትልቅ ክብደት እንዲሰጠው ያስፈልጋል። ለዚህ ደግሞ ትልቁ መነሻው አገሪቱ የምትከተለው የፖለቲካ አቅጣጫ ነው። ህገ መንግስቱ ህገ መንግስቱን መሰረት አድርጎ መገንባት ነው። ከዛ በኋላ ናሽናል ሴኪሪቲ ፖሊሲ ምናምን ተያይዞ የሚወርዱ ብዙ ፖሊሲዎች አሉ። ከዚህ ጋር ጎን ለጎን የሚሊተሪ ቴክኒካል ስራው እንትን መደረግ አለበት። ምን አይነት ታንክ እንታጠቃለን? ምን አይነት አውሮፕላን ፕላን ይዛለን? ምን አይነት የመገናኛ መሳሪያ ይኖረናል? ምን አይነት ችሎታ ይኖረናል? መሬታችን ምንድን ነው ዲማንድ የሚያደርገው? ከመሬታችን ጋር የሚሄደው ምን አይነት ነው? የእኛ ሰው ምን አይነት ነው? የትኛውን ችሎታ መቀበል ይችላል? ምናምን የሚሉት ነገሮች መጣጣም አለባቸው እና የት ላይ ነው ኤንፈሳይዝ ያደረገ ያለው ሪፎርሙ ሁለቱም አስፈላጊ ቢሆኑም የሚፈለገውን ህዝባዊ አንድ ስርዓትን አልፎ ለሌላ ስርዓት የሚያገለግል ለሀገር የሚጠቅም ሰራዊት ለመገንባት የት ላይ ነው እያተኮረ ያለው የሚለው መጠየቅ አፕሮፕሪየት ነው የሚመስለኝ። እኔ በዚህ ጉዳይ ላይ የማውቀው ነገር የለም። ከህገ መንግስት፣ ከጸጥታ ጋር የተገናኙ ብዙ ጽሁፎችን ጽፈዋል ጄኔራል ፃድቃን። ህገ መንግስቱ ቀይ መስመር ነው ይላሉ ብዙ ጊዜ እርሱ በጽሁፎቹ እርሱ መከበር ያቆመለት፣ ኢትዮጵያ አደጋ ውስጥ ወድቃለች ይላሉ። አሁን የኢትዮጵያ ህገ መንግስት የኢፌዴሪ ህገ መንግስት እየተከበረ ነው እየተከበረ አይደለም? የተጣሱ ብዙዎች አሉ እና አደጋ ውስጥ ወድቀናል ይሄ ለማንም ሰው ጃጅመንት የወጣ እሺ፣ የተጣሱትን ነገሮች እንገሩኝ። አሁን አንዳንዶቹን እንትኖች አንስቼ እንትን ላደርግልህ አልችልም። ብዙ እንትኖች አሉ። ዋናው ነገር ግን ለእኔ አንደኛ ለምንድነው ይሄ የሚለው የሚለው ነው ለውጥ ካስፈለገም ህገ መንግስቱን መሰረት አድርጎ ህጋዊ በሆነ መንገድ ካልተሄደ በስተቀር በሀይል የሚሆነው ሌላ የኃይል መልስ ስለሚያመጣ ከተወሰነ ጊዜ በኋላም እንደገና ሌላ ኃይል እንደገና በኃይል ስርዓቱን ማፍረስ ሌጅቲማይዝ ስለሚያደርግ መቋረጫ ወደሌለው ግርግር ነው የሚያመጣል። አሁን አንድ የተወሰነ ኃይል ለተወሰነ ጊዜ ሰላም አረጋግቶ ከህገ መንግስት ውጭም ሊገዛ ይችላል አይችልም የሚለው አይደለም ዋናው መከራከሪያ። ያም ችግር አለ። ቢያንስ ትግራይ ውስጥ ብዙ መስዋዕትነት ከፍሎ ራሴን በራሴ ማስተዳደር ነው የምፈልገው። ኢትዮጵያ ውስጥ አብሬ መኖር ፈልጋለሁ፣ እኩልነቴ ተከብሮልኝ የራሴን ጉዳይ ራሴ እየፈጸምኩ መኖር ፈልጋለሁ፣ በማዕከላዊ መንግስት ደግሞ አፕሮፕሬት ሼር ተሰጥቶኝ መቀጠል ፈልጋለሁ እያለ ነው። ይሄ ካልሆነ ግን እኔ አሁን በተለያየ ጊዜ የማየው ነገር ስላለ ይሄ ካልሆነ ማንኛውንም ነገር ለመክፈል ዝግጁ ነን እያለ ነው። የካቲት 11 ላይ አሁን የታየው የህዝብ መነሳሳት በሆነ ይሁን አስተዳደራዊ ነገር የመጣ ነገር አይደለም፣ ከህዝቡ ገንፍሎ የመጣ ነገር ነው። ያስተላለፉ መልዕክት ደግሞ አትግፉን፣ አትግፉን የራሳችንን ጉዳይ ራሳችን ማስተዳደር የምንመርጠውን ነገር ራሳችን መስራት እንፈልጋለን የሚል መሴጅ ነው ያስተላለፈው፣ የሚሰማ ኃይል ካለ። ይሄ ካልሆነ ሌላው አቅጣጫ፣ ሌላ መንገድ መከተል ነው። ይሄ ብቻ ይበቃል ሀገር ውስጥ ችግር ለመፍጠር። እሱ ብቻ ግን አይደለም ፕሮብሌሙ ወለጋም ላይ ችግር አለ። ምናልባት እኔ ማላውቀው ካልሆነ በስተቀር ሶማሌም ውስጥ ችግር ሊኖር ይችላል። አፋርም ውስጥ ችግር ሊኖር ይችላል። ኦሮሚያ ላይ ችግር ሊኖር ይችላል። እነዚህ እየተሰባሰቡ ችግር ነው የሚፈጥሩት። ስለዚህ ሌላው መንገድ፣ ከህገ መንግስቱ ውጭ የሚደረገው መንገድ ኖጎ ኤሪያ ተብሎ መቀመጥ አለበት። አሁን ኢሜዳትሊ በሚያመጣው ችግርም ለወደፊትም ቢሆን በኃይል ስልጣን መያዝ ለጂት ማይዝ ስለሚያደርግ በሆነ ተንኮል በሆነ ገንዘብ በሆነ ይሁን መንገድ ስልጣን መያዝ ሌጂቲማይዝ የሚያደርግ አሰራር ስለሚሆን ይሄ ደግሞ ሀገራችንን ወደ መቋረጫ ወደሌለው ቀውስ እየቆየ የቆየ የሚመጣ ቀውስ ስለሚያስገባን ይሄ እንዲቆም ስለፈለግኩ ነው። በህገ መንግስቱ ብቻ እንሄድም ብለው ህወሀትና ብልጽግና ፓርቲ ወዳልተፈለገ አሁን ወደሚሉት ጣጣ ውስጥ ሊከቱን ይችላሉ። የሚችሉበት አጋጣሚ አለ። የሚችሉበት አጋጣሚ እንዴት መሰለ፣ አገራችን ውስጥ ገዢ ፓርቲ፣ መንግስትና ህዝብ ተጃምለው ነው የሚታዩት። ይሄን የፈጠረው ኢህአደግ ነው። ገዢ ፓርቲ ከሆነ መንግስትም ሙሉ በሙሉ ነው የሚቆጣጠረው። ህዝቡንም ከእሱ ጋር ነው ያይዞ የሚያየው። ከዚህ አንጻር ህወሀት የፈጠረው ችግር አለ። መሀል ሀገርም በነበረበት እንትንም ባለበት ወቅት ለእኔ መንግስት የተለያዩ ፓርቲዎች የፓርቲዎች ጉዳይ፣ የፖለቲካ ጉዳይ ነው፣ ዲስከስ ያደርጋሉ። በሚያስማማቸው ፕሮግራም ሊስማሙ ይችላሉ። ሳይስማሙ ሲቀሩ ደግሞ በእነዚህ ነጥቦች ላይ አልተስማማንም ብለው ወደ ምርጫ ይሄዳሉ። መራጩ የፈለገውን ፓርቲ ይመርጣል። በዚህ የሚያልቅ ነው፣ እነሱ የሚወስኑትም አይደለም። በመንግስት ደረጃ ግን ማዕከላዊ መንግስት አለ፣ የፌዴራል መንግስት የያዘ በሆነ ይሁን መንገድ ይምጣ ኢህአደግ ራሱ መጦ ስላስቀመጠው ምን ያህል ህጋዊ ነው ምናምን የሚለውን ነገር ስተን መንግስት ነው አገር እያስተዳደረ ነው ያለው። ትግራይ ላይ ደግሞ በህወሀት የተመረጠ የህወሀት መንግስት አለ። እነዚህ መንግስታት ከፓርቲዎቹ ተነጥሎ መታየት አለባቸው። እነዚህ መንግስታት እንደ መንግስት መስራት አለባቸው። ፓርቲዎቹ ባይስማሙም እንደ መንግስት መስራት በአንድ ሀገር ሁለት መንግስት አይኖርም ብለዋል ጠቅላይ ሚኒስትር አብይ በአንድ መድረክ ላይ። ሁለት መንግስት እኮ አደለም ይሄ እሳችሁ እንደዛ የፌደራል ስርዓቱ እኔ ምን ማለት እንደሆነ ኤክስፕሌን ስላልሆነ፣ የእሱን ትርጉም እኔ እንትን ላደረግ አልችልም። ግን ትግራይ ውስጥ ያለው መንግስት የክልላዊ መንግስት ነው፣ በህገ መንግስቱ የተመረጠ ነው። እዚህ ሀገር ያለው መንግስትም ኢህአዴግ ባወጣው አሰራር መሰረት ወደ ስልጣን የመጣ ኃይል ነው። ሰው መንግስት እያስተዳደረ ነው። ስለዚህ አሁን ለተወሰነ ጊዜም ቢሆን በትራንዚሽን ጊዜም ሊሆን ይችላል፣ ሁለቱ መንግስታት አሉ። ሁለቱ መንግስታት የሚያስማማቸው ይበልጣል ከሚያጣላቸው ይልቅ እንደ መንግስት ሲሰሩ አንተ የግድ የህወሀትን ካልተቀበልክ፣ ህወሀት ደግሞ የግድ ብልጽግና ካልተቀበልክ ካልተባባሉ በስተቀር የብልጽግና ፕሮግራም አለ፣ ለህዝብ እንተዋለን፣ ህዝብ ይመርጣል። የህወሀት ፕሮግራም አለ፣ ለህዝብ እንተዋለን፣ ህዝብ ይመርጣል። እኛ ግን እንደ መንግስት ለህዝብ የገባነውን ቃል ሰላም እናስጠብቃለን፣ የኢኮኖሚ እድገት እናመጣለን፣ መረጋጋት እንዲወር እናደርጋለን፣ ምርጫው በሰላም እንዲካሄድ እናደርጋለን ብለው እንደ መንግስት አክት ሊያደርጉ ይችላሉ። ከእነዚህ ጋር ደግሞ ተጃምሎ የሚታይ ህዝብ አለ የትግራይ ህዝብ አለ ለምሳሌ አንዳንዱ ሰው ሲያይ የትግራይ ህዝብና ህውሓት እና የትግራይ መንግስት ሶስቱም አንድ አድርጎ ነው የሚያየው። እነዚህ የተለያዩ ናቸው፣ የተነጣጠሉ ናቸው። በመርህ ደረጃ ግንኙነት ያላቸውን ማለት አይደለም። ለምሳሌ ህዝብ ለህዝብ የአማራ ህዝብና የትግራይ ህዝብ እንገናኝና በውስጣችን ያለውን ነገር እንነጋገር ቢሉ የአማራ ክልላዊ መንግስትና የትግራይ ክልላዊ መንግስት ቢነጋገሩ ጥሩ ነው፣ ያሳምረዋል፣ የበለጠንትን ያደርገዋል። ግን ባይነጋገሩም ህዝብ ለህዝብ ተገናኝቶ መስራት ከጀመረ እነሱን ሊያስገዳቸው ይችላል። ወደ ፈለጉት ሊያመጣቸው ይችላል። አማራ ላይ ያለው የብልጽግና ፓርቲ ወኪል ሊሆን ይችላል፣ ትግራይ ላይ ያለው የኢትፒኤልኤፍ መንግስት ሊሆን ይችላል። እንደ መንግስት ግን ትግራይ ላይ ያለውን ፖሊሲ የግድ አማራ ላይ መተግበር አለበት ማለት አይደለም። የውጭ ጉዳይ በፌደራል አረንጅመንት እኮ ማዕከላዊ መንግስቱ የሚይዛቸው የተወሰኑ ስራዎች አሉ። የውጭ ጥቃት መከላከል የማዕከላዊ መንግስት ስራ ነው። የፋይናንስ ጉዳይ የውጭ መንግስት ስራ ነው። ሚን የማዕከላዊ መንግስት ስራ ነው። መከላከያ የማዕከላዊ መንግስት እነዚህ እነዚህ አይመስሎ። ከዚህ ውጭ ያለው ግን የክልል መንግስታት ስራ ነው። ሰፊ ላቲቲውድ አለ። የብልጽግና አመራሮች እየሄዱበት ያለውን ብዙ ሰው ስለሚያወራውም እዚህም አሁን ደጋግመን ስላነሳ ነው እሱንም ትሆና ህወሓት አሁን ትክክለኛ ነው ብለው ያስባሉ እሱ ሪፎርም እንዲደረግ መመኛቸው ብዙ ነገሮች አሉ በዚህ ጉዳይ ላይ ብዙ ተናግሬአለሁ። ብዙ ጽሁፍ ያለሁ። ስለዚህ ለማዕከል ላለው መንግስት ለማስደሰት ምናምን ሳይሆን የትግራይን ህዝብ ይበልጥ ለመጥቀም፣ የትግራይን ህዝብ አንድነት ለማጠናከር፣ ትግራይ የበለጠ በኢኮኖሚ እና በዲሞክራሲያዊ ስርዓት እንዲስፋፋ፣ በተለይ ከዲሞክራታይዜሽን አንጻር መለወጥ ያለባቸው ብዙ ነገሮች አሉ። ጠንካራ ነገሮች አሉ። ብዙ ነገሮች አሉ። የተጀማመሩት ትንንሽ ነገሮችም አሉ። እነሱ እንዲቀጥሉ እፈልጋለሁ። እነሱ ቀጥለው በተለይ በተለይ ጠንካራ የክልላዊ መንግስት ከፓርቲ የተነጠለ ክልላዊ መንግስት ከፈጠረ እና የተፈጠሩት የፖለቲካ ፓርቲዎች በነፃ የሚወዳደሩበት የፖለቲካው ስርዓት ከፈጠረ ይህን ለማድረግ ሪፎርም ካደረገ ለአሁኑ በቂ ነው ብዬ አስባለሁ። የህውሓት ደጋፊ ነት የህውሓት አባል ምን ማለት እንደሆነ ደጋፊ አይገባኝም። ማለት እንዲወድቅ የማይፈልግ ይህ ህወሀት አባል አይደለሁም ችግሩን እያሻሻለ መንግስት ሆነ እንዲፈልግ